ሰላም ናቲ ኖራል ይኸውልሽ ማዬ፣ እንዳሰብሽው አይደለም። ባይኔ በብረቱ እያየሁኝ፣ ቀጥ ብለሽ ወደ ቤት ግቢ። እኔና እሱ እንነጋገራለን። ማዘር በጣም ይቅርታ፣ በእውነት እንዳሰቡት አይደለም። ሳሮን እዚህ ስልኳን ረስታ እሱን ልትወስድ መጥታ ነው። አሁን ማዬ፣ ስልኬን የት እንዳደረኩት ደግሞ እናቴ ስለማወቅ ለማውጣት ነበር የገባሁት። በዛ ላይ ጎረቤታችን አይደል እና? ጎረቤትሽ የሆነ እንደሆነ ምን ይጠበዝ? ክብርሽን ጠብቂ። ከተከራይ ጋር ደግሞ አታነካኪ። አንተን ብትሆን ክብርን ብትጠብቅ ይሻልሃል። በዚች ብር እንዲ አይነት ቤት አታገኝም። የትም ብቴ ተከበር እንዴ። ና እንግዳለ ናትሻ። ዳጊ ቆይ፣ እንዴት መጣ የሄድክበት አልተሳከልም እንዴ? ናቲ፣ አልተሳከም በጣም ብዙ ጣርኩኝ፣ ጣርኩኝ፣ ለፋው ግን በቃ የኔንም ያንተንም ከዝ ውድቅ አድርገውታል። እናም በሰዓቱም ሄደበት ቦታ ስላልነበረኝ ለአንድ ሰዓት ደውል ለመጣሁ። በጣም ይቅርታ፣ በጣም አዝናለሁ ዳጊ። ቢያንስ ያንተ እንኳን ይሳካል ብዬ አስቤ ነበር። እና ዳግም፣ ከአሁን በኋላ እዚህ ነው የምትኖረው ሀና። ምን እያልሽ ነው? ትሰማኛለህ? ብቻዬን ነኝ ብለህ ነው የገባኸው? ሌላ ደባል ማየት አልፈልግም። አረማጌታይ ዝም በያንቺ። እሺ ማዘር፣ ግን ካላስቸገርኩት ዳጊ ለትንሽ ጊዜ እኔ ጋር ይቆያል ማለት ካላስቸገርኩት፣ ለአንድ ሳምንት ብቻ። አይ እንደዚህ ብሎ ነገር የለም። እዚህ ማንም እየተቸገረ የሚያድርበት ቤት አይደለም። የእኔ ቤት የተከበረ ቤት ነው። አለበዛ ደግሞ ውልክ ምን ነው? ይህን ያህል ማዘር፣ እኛም እኮ ሰዎች ነን። ዛሬ ቀን ጥሎ እዚህ የመጣ ነው እንደዚህ ትቀበሉናላችሁ ብለን አላሰምንም ነበር። እርስዎ ትልቅ ሰው አይደሉ? እንዴት እንደዚህ ያደርጋሉ? ምንም ቢሆን እናንተም ማጣትን ታቁት ይሆናል። እኛ ደግሞ ገና ወጣቶች ነን፣ ብዙ ነገር ይጠብቀናል። እንትን ትወዳለች፣ ካስዬ ጭራሽ ትሳደባለህ። አንተ ምን አይነት ባለጌ ነህ? ካጠፋው ከጠፋው በጣም ይቅርታ ግን ማዘር፣ አሁን በጣም ደክሞናል። ካላስቸገርናችሁ ብትወጡልን ደስ ይለናል። ኧረ ጥጋብ! ጭራሽ በቤቴ ከቤቴ ውጡልኝ! ትሰማኛለህ? በል ነገ እቃ እንሰብስበት ከዚህ ቤቱ ልቅ በልልኝ። እባኩት ማዘር አሁን በጣም ደግሞኛል ከቻሉ ይውጡልን እማ የኔማ እንደዚህ እንድትነገራት አልፈቅድልህም ስርአት ይኑር እቺ ሳሩና ታለ ለልብ ልብ ስጠች ጥሩ ጥሩ ማ ተከራይ ማና አከራይ እንደሆነ ነገ ጧት እንነጋገራል ጥሩ ቆይ ቆይ ቆይ ቆይ ቆይ እኔ አልገባኝ ከዚህ ሽትዩ ጋር ነው የምትኖሩ በቃ ሁሉም ነገር አበቃ ትተዋወቃላችሁ? የት ነው የምታውቂው? እንዴት ቆይዜ ትመጣችል? ከሀገር እንደወጣ ሰምቼ ነበር እኮ። አዎ ወጥቼ ነበር፣ ግን አልተሳካም። ታሪኮ በጣም ረጅም። አየህ ናቲ፣ ሁሉም ነገር ለበጎ ነው። ለበጎ ነው የምልህ ለእዚህ፣ በቃ እዚህ መምጣታችንም ለበጎ ነው። ነገሮች እንደዛ መፈጠራቸው ለበጎ ነው። አየህ ከሳሮን ጋር ተገናኘን። እግዚአብሔር የሆነ ነገር የሚወስድበት፣ የተሻለ ነገር ሊሰጥ ነው። እኛ ግን የዛን ጊዜ በጣም እናዝናለን፣ እንከፋለን። አልገባኝም። እኔም አልገባኝም። ምንድን ነው መውሰድ፣ መስጠት፣ ምክንያት ምናምን። ሳሮን አንቺ አልገባሽም? ምን ለማን ትፈልግ ነው? እኔም ብቻ ነው የተሰማኝ ማለት ነው። በል ፍልስፍና ከሌላ ጊዜ ይቆይክ። አሁን ተቀመጥ ሀና። አንቺ ሀና አቤት

ማለት እኔ እንጃ፣ ብቻ ልቤ ደስተኛ እየሆነ ነው። ሳሮንን ሳልወዳት አልቀርም። ምን ናቲ እየቀለድክለን? ማለት ለምን እቀልዳለሁ? ደሞ ቅድም ቅድም ምን ምን ተፈጠረ? ሳመችኝ። ያቺ ጨቅጫቃ ሴትዮ መቶ መጥቶ ባያቋርጡኝ ኑሮ። ቆይ ምን ለማለት እየሞከርክ ነው? ሲጀምር ሳሮን ካያ ስንት ጊዜ ሆነ? ለአሁኑ እንኳን ገና ነን ግን ዝም ብዬ ሳሩንን ሳያት ሳልመቻት አልቀርም። ደግሞ እኔም ተመችታኛለች። እስኪ ስለ ሳሩን አንዳንድ ነገር ንገረኝ ናቲ። አሁን ደክሞኛል በቃ፣ ሌላ ጊዜ እናወራለን። ሲቀጥል ደግሞ ይሄን እና የእሷ ጉዳይ እንደዚህ በቀላሉ የሚወራ አይደለም። አሁን ማረፍ ነው የምፈልገው። አትነግረኝ? በቃ እሺ፣ ለማንኛውም እረፍት ምን እያደረግሽ ነው? ቁርስ እየሰራው። ከምን ጀምሮ እንደም ቁርስ መስራት የጀመርሽ? ከዛሬ ጀምሮ ነው ከሆነ፣ ጥሩ ገላገልሽት። ይመስላል የረብ እናትን የረሃቡን አልቻልኩትም። ሞተን ነው ነገር ንብላ እኔ ራሱ እባክህ በጣም ርቦኛል። ታጠብና እንውጣ። እንዴት አደራችሁ ሀና። ምን ነው በጠዋቱ ቆሴች የላችሁ? መጥቼ እኮ ነው። ማን ነገረሽ እባክሽ ምኑን? እንደ ራብኗ ባለሙያ ነሽ ማለት ነው። በጣም እናመሰግናለን። ና ምንም አደል። ለአንተ ከዚህ በላይ ባረግልም ደስ ይለኛል። ለእኔ ከዚህ በላይ አዎ ይሄ ግቢ ግቢ የመሰለው ቤት ቤት የመሰለው አንተ ከመጣ ጀምሮ ነው። እዚህ ወሬ ትቆያላችሁ ትቆያላችሁ፣ መሰለኛ ቁርሷን መንበር አትሰራም። ካሮኒ ምንድን ነው ደግሞ? ዛሬ እዚህ ቤት አቤት ማይ እንዴ ቁርስ አይቀርብም እንዴ? እንዴማ ሀና እስካሁን ቁርስ አላቀረበችም እንዴ? እሷ ከመቼ ወዲህ ነው ስራ የምትሰራው? እያ እያቦቅሻት በያሁን ተንሽና ስሪ አልገባኝም። ሀና የት ሄዳ ነው? እሷ መቼ ቂጧ ይቀመጣል? ሀና ሀና፣ አንቺ እ እኔ የምልህ ግን ቆይ ይቺ ልጅግ ምን አስበው ማንን ነው አናመው? እባክህ እሷን ከሆነ ድሮም አትመቸኝም። ደግሞ እሷ ምንም አስብ አይደለም። እቺ ጠጋጠጋ ዕቃ ለማንሳት ነው ው ሲባል አልሰማል። ሁኔታው አልገባኝም እንዳትለኝ አዳጊ። እኔ አሁን ስንት ነገር ተደራርቡብኛል። ስለ እንደዚህ ተልካሻ ነገር ማስብ ይመስላል። አሁን ብንጨነቅ ምንም የምንፈጥረው ነገር የለም ባለን ነገር ፈጣሪን እያመሰገነን ይችን ማታሳጣን እያለን መኖር ነው ያለብን። እሱማ ምን አማራጭ አለኝ እንጂማ። እንደዚህ አይነት ቤት ውስጥ ማን ይኖራል? እኔም እዚህ ቤት ውስጥ የምኖረው ግዴታ ስለሆነብኝ ግዴታ ደግሞ መኖር አለብኝ። እኔም ግራ ገብቶኛል ናቲ። ግን መነኝ፣ ወደ ቦታችን እንመለሳለን። እንደዚህ ሆነን አንቀር። እዚህ ቤት ውስጥ ስመጣ ምንም ያስደሰተኝ ነገር የለም እንደም ወደዚህ ስመጣ ሳሮንም በማየቴ በጣም ደስ ብሎኛል። ይ ሳሮን ወዳታል፣ ጥያቄ ከሆነ ሁሉ ነገሯ ነው የተመቸኝ። አሁን ራሱ እስካያት በጣም እያቅበጠበጠኝ ነው። እባክህ ሳሮን ትቅርብ። ለምን? ቀያንተ ልጅ የምታውቀው ነገር አለ እንዴ? እንደውም እኮ ስለእሷ ምንም ነገር አልነገርከኝም። ሳሮን ድሮ ነበር የማውቃት አጋጣሚ መንገድ ላይ እየተራመደች ሌቦች ሊዘርፏት ሲሉ ነው ያስጣልኳት። በዛ ነው የተዋወቅነው። እረ እባክህ፣ ይህ እኮ በጣም ደስ የሚል ነገር ነው። እኔ አንተም ባያደርግኝ ማለት ነው፣ ጭራሽ አልፋታትም ነበር። እችንማ ጠልፌ ነበር ወደ ቤት መውሰድ አይነት። እሺ ከዛስ ንገረኝ፣ ምን ተፈጠረ? ከዛ በኋላ አልተገናኛችሁም? ሳሩን በጣም ብዙ ይወዳታል እኔ ግን ኖርማል ጓደኛ ብቻ ነበረች። ከብዙ ነገር ተከላክይላታለሁ። ለምን ጀነናየት አንተ ያማል እንዴ? ሴትዮ እንጃችሁ ብና እንጂ እኔም እኮ በያት ደስ ይለኛል። ማንን? እቺ ማን ነበር ስሟ? ሀና ሀና እማ አንቺ ነሽ ድሮም ልጅቷን የምታበላሻት። እሷ ሴት አይደለችም፣ የትም ስትደለደ ለም ዝም ብታያት። ሳሎኔ ሃንዬን አትናገርብኝ፣ ገና እኮ ልጅ ናት እ ጦጤ ከዚህ በላይ እንድትደግ ልጅቷን፣ ድሮም አንቺ ነሽ የምታበላሻት። ምንድን ነው እስቲ፣ ምንድን ነው? ቤዛ ምን ራበኝ ብላ ራባት? ማለቴ ታማ ልጠይቃት ሂጅ ነው። እና ከታመመች ምግብ ምን ልታረጊ ወሰድሽላት? ኧረ ተያት ማይ ልጅሽ እኮ ጋጦት ከሆነች ቆይታለች። ጭራሽ ምግብ እያንጠለጠለሽ መውሰድ ጀመርሽ። አንቺ ምንም አይመለከትሽም። እንደፈለኩ መሆን እችላለሁ። ለእኔ መልስ እንዳመለሽ ስንት ጊዜ ነገርሽ። ታላቅሽ እኮ እኔ። ስርዓት የለሽም እንዴ አንቺ። ታላቅ መውሰድ ትቼ ነው እኔ ስርዓት ይ ታናሽ መሆን የምችለው። ምን አባታችሁ ናችሁ ነው ፊት የምትጨቃጨቁት? ቆይ መቃስ ነው። አታያትም? እንዴት? ታዲያ እማዬ እንደምትል። እማዬ፣ ይቅርታ ሴት ሲበዛ ጎመን ጠንዛ የሚባለው ይሄ ነው። ወንድና ሴት ብትሆኑ ትከባበሩ ነበር። ሁለት ሴት ሆናችሁ ታቃጥሉኛላችሁ። እማዬ፣ እኔ እኮ ምንም አላጠፋውም። ሳሮን እኮ አስመሳይ ነች፣ ድሮም እናንተ ውሌን ያለው የሚበረቱት። እሺ ፋ፣ ናቲ ወይ ሰርቅኩ ወይ? ምን እያደረግሽ ነው ያለሽ? ደግሞ ከማን ነው የምትደበቂው? ከማንም ማለት። በቃ አታስረጅ። ሁሉም ነገር ገብቷል። ምንድን ነው የገባ? ወይ ለምንድን ነው ከእኔ የሚሸሻው? መቼ ሸሻው? ቤት አትመጭም? ለምን እመጣለሁ? ማየካየችን እኮ ደስ ያለትም አልመጣም? በቃ መትናፍቂኝ ከሆነ እኔ ራሴ ይመጣለሁ። የት ቤት ነዋ እንደዚህ እየጠፋሽ የምታስቸግሪ ከሆነ አይቀርልሽም። በቃ ሊድማ የካይችን ሌላ ነገር ታስባለች። እኔ ምን በወጣኝና ነው በአንድ ቤት ሶስት ሰው ማኖረው። ኧረ ምን ሶስት ነው ማዘር? አሁን ትንሽ ተቸግረን ነው፣ ሁሉም ነገር እስኪያልፍልን ታገሱ። በል ጓደኛህን ይዘህልኝ ውጣ። እኔ እኮ ያከራየው ወንደላጤ ነኝ ብለኸኝ ነው። እኔ ባለትዳር ለምን እንደማላከራይ ታውቃለህ? ቤተሰብ ይበዛል፣ መብራት ውሃ ይቆጥራል ብዬ ነው። እሺ ቆይ ታዲያ ምን እናደርግ ማዘርዬ? ካልሆነ ገንዘብን ጭምር እንዴ? እንደዛ ይሻላል መሰለኝ። ማስወጣቱ እኮ መፍትሄ የሆነ ከየት አምጥተን ልሰጥ ነው? ዝም ብሎ ያዙት፣ ኪራይ ሲደርስ ደግሞ እናወራለን። እሺ ሊያዛት አሁን ማ ያዙት ስምህ ማን ነው? እኔ ዳግም እባላለሁ። ዳግም፣ አንተ ጥሩ ልጅ ትመስላለህ። ከሱ በል አንድ ሶስት ቀን ቆዩና እንነጋገራለን። እሺ እሺ እሺ። ቆይ እያደረግነው ለምን እንደዚህ አይነት ነገር ታስለምዳቸዋለህ? እኔ ከዚች ሴትዮ ጋር እንዴት እንደምዘለቅ አላውቅም። አስቦ ታውቃለህ ግን ምኑን እሴ ቤት ተከራይተህ ምናምን ከአከራይ ጋር ስትጨቃጨቅ ያረብስ ትቀልዳለህ አይደለ? እንኳን እንደዚህ አይነት ቤት ውስጥ እንደዚህ አይነት ሰፈር ውስጥ እኖራለሁ ብዬ አስቤ አላቅም። ነገሮች እስኪስተካከሉ ድረስ አንገታችንን ደፍተን እዚህ መኖር አለብን። ምንም አማራጭ የለም። እኔ የምልህ ቆይ ትብቃ ሄደች? ኧረ በስንት መከራ መሰለ የሸኘሁት። እንደውም ተመላልሼ ልስራ እያለች ነው። አዎ ትብቃ በጣም ጥሩ ሴት ናት። እንደዚያ እንደምትል ርግጠኛ ነበርኩ። መቼም ጥላት አው አዎ፣ ባለኝ ጊዜ የሰራቸው ጥሩ ነገሮች አሁን በችግሬ ጊዜ እየከፈለ ነው። አራው አመስግን። ይሄንን እስማን አየበት ወይዘሮ ካስዬ ግን በጣም ከባድ ሰው ናቸው። እንደዚህ እንዴት እንደምንዛለቅ እራሱ አላውቅም? የሳሮን እናት መሆናቸው ጠቀማቸው። ምን ልታደርግ ልክ ልካቸውን ነግሬ ነበር። መብትና ግዴታ ይን ማሳያቸው ወይ መብት እዚህ ሀገር ላይ ል ግዴታን እንጂ መብትን ማስከበር የማይታሰብ ነገር ነው በቃ እስካለ ድረስ አንገት እንደፍተ መኖር ነው ያለብን ለምንድን ነው አንገታችን የምንደፋው የእግዚአብሔር ሰላምታ አቀ ተብለ መወቀስ አይቀርም ብቻ የሰፈር ምኑም ደስ እያለኝ አይደለም የእብዶች መንደር ነው ከሳሩኔ በስተቀር ሳሩን አዎ ሳሮኒ ምን ነው አይ ትንሽ ፈጠንክ ናት ያው ሴት ልጅ ናት ረጋ ማለት ይሻልም አንተ ለእኔ ፈጠንክ እያልከኝ ነው? የብርህ ነው አሁን፣ ትንሽ ረጋ በል ሴት ናት እሷም ሊደብራት ይችላል። ሲቀጥል ደግሞ በጣም በቂ ጊዜ አለ። አረ ዳጊ ዛሬ ምን ተገኝቶ ነው? ቆይ እውነት አንተን እንደዚህ እያወረኝ ያለው ስናገር ምንድን ነው ነው ምን ለምን ምን አደረገ ዳግም ለምን መጣ ብላ ነው እሰይ ደግ አደረገች ወደ መጡበት ይመለሱልን ድሮ አያስፈልጉንም ኧረ ይሻላል ግኔ ግን እናት እንደት አልፈልግም አሁን ያንቺ ይገዛ ያስፈልገኛል ዳጊና ናቲ የምናጣላቸው ከሆነ ዳጌ ብቻውን ከወጣ ናቴ ብቻውን ከሆነ እማዬ ምንም አትልም ተንኮለኛ አሁን በዚህ አስተሳሰብሽ ነው ያለሽው ዳጊ ምንም በሚያውቀው ለምዶ ከቤት የምታስወጪው። ብቻዬን እኮ ባደርገው እችላለሁ፣ ግን አንቺ እንድታግዢኝም ብዬ ነው እ አታግዢኝም እንኳን ማገዝ ይሄን ጉድሽን ለማየ ነው ነግርልሽ። ቆይ፣ አንቺ ምን ሆነ ዳጊ እንደዚህ ተቆረቆርሽ? ወይስ እኛ ማናውቀው ነገር አለ በመሀላችሁ? ምን ሊኖር ይችላል? ምናልባት የምትወጂው ምናምን ምናምን ከሆነ ብዬ ነው። አንቺ ቆይ፣ ምን አይነት ታሳሰብ ነው ያለሽ? ሂጅ ውጭልኝ። እውነቱ ሲነገርሽ ድሮም ያስጨውሻል፣ አለ ማይመስል ነገር ንን ጋ ናለ ናትሻ የሆነ ጉዳይ ነበረ። ሱ ልጃራሩስ ወጣ። ምነው ፈልገሽው ነው? አይ እንደዚሁ ነው፣ ቤት ውስጥ ሳጣው። ጓደኛ በጣም ቆንጆ ነው። ኦኬ፣ አንተ ቆንጆ አይደለም እያልሽ ነው? ኧረ እንደሱ አይደለም፣ አንተም ደ ጓደኛ ቆንጆ ነህ። አመሰግናለሁ። ቆንጆ ናቲ በጣም እድለኛ ነው አንቺን የመሰለች ጎረቤት ስላለች። ደሞ ቁንጅናን ከየትሽ ነው የወሰድሽው? እኔ ሀና ነኝ፣ ከማንም ከማንምን የሚወሰድኩት ነገር የለም። ቆንጆ ከሆንኩም በራሴ ነው እንጂ ከማንም ወስጄ አይደለም። ይቅርታ፣ ንግግር ያስደብሮች ነው። እኔ እኮ በመልካም ነበር ያልኩት። አይ ችግር የለውም። ባይሆን እስኪ ስለ እህቴና ስለ አንተ ንገረኝ። ምን ልንገርሽ? ምንድነው ማወቅ የምትፈልጊው? ሳሮን ጀምራልኝ ነበር፣ አንተ እንድትቀጥልልኝ ፈልጌ ነው። ቆይ ሳሮን ስለ ነገረች አዎ ነገረችኝ። እስቲ አንተም ንገረኝ። ንገርማል፣ አልረሳችንም ማለት ነው። እህትሽን በጣም ነበረ ማፍቅራት። አረሷም እንደምትወድግ ከአይኖች አይቻለው። የምርሽ ነው ሀና? አዎ ልቧ እስኪ ጠፋ ነው የምትወድግ። እንዴት ልታወቅ ይቻልሽ? ማለቴ እኔ በሰዓቱ በጣም አፍቅራት ነበር። እሷ ደግሞ ያን ያህለን የስሜት አልነበራትም ቢሆንም አንዳንድ ክፍተቶችን የከፈር እያደረኩኝ ብቻ ናፈቀርኳት፣ ግን ደስተኛ እንደነበረች አውቃለሁ። ቆይ አንቺ እንዴት ልታውቅ ይቻለሽ? እና ግን አሁንስ ማን ያዘግ ፍቅራችሁን አትቀጥሉ። አሁን አይሆን ነገር ነው። እኔና እሷ ፍቅረኛ ማቾች እንደነበርን ስለነበርን ግንኙነት ምናምን ማወቅ የሌለበት ሰው አለ። ማን ነው እሱ? ናቲ ነው። ቆይ ግን ምን አስነክተሽ ነው እንዴት ሁሉም ነገር የምንቀባጠርልሽ? ይኸውልሽ፣ የነገሩሽን ነገር እሺ ጨርስልኝ እንጂ። አይሆንም። አብዛኛው እውነት ያለው ሳሮን ጋር ነው፣ እሷ ትጨርሰልሽ። እማዬ፣ ምን እያደረግሽ ነው? ልጅ እኮ ከፍለ እንጂ በነፃ አይኖርም። ለምንድን ነው ይህን ያክላፊ የምትናገሪ? ዝም በይ። እናንተ ናችሁ እንዲህ የምታደርጉኝ። ይሄ ሁሉ የእናንተ ስራ ነው። ልጅ እንደሌለው ሰው ብቻዬን ተናጋሪ የምታስብሉኝ ሲሆን አንቺ በተሽኮ እናቴን አስከፋችኋት ብለሽ መናገር ነበረብሽ። ጭራሽ ከእኔ ጋር ትነጋገራለሽ? እማዬ ልክ ናት። ልጅ ልወደሽ እንደሆናች ጉዳይሽ። ና ጭርሽም እንዴ እናቴን ትላት ሳትጠይቂያት፣ ግን ልክ አልሰራሽም። በጣም አሁን የሆነ ቦታ ማለት ስም የለውም አለው። ግን ለሌላ ሰው ተናገርኩ ማለት ብቻዬ መሆን አልችልም። ስለዚህ ቆይ፣ ግዴታ ብቻሽን መሆን አለብሽ። በሌላ አማርኛ አብረን መሄድ አንችልም እያልሽ ነው አይደል? ይቅርታ። የሆነ ነገር ላውራሽ ፈልጌ ነበር፣ ግን ይቅርታ። ስመለስ ላውራ። ሳሪ፣ በድጋሚ ስላገኘሁሽ በጣም ደስ ብሎኛል። ዳጊ እና ሳሮንማ ተመቻችተዋል። ማለት ፍቅራቸውን እያደሱ ነው። ምን አልነገረህም እንዴ? ምኑን? የበፊት ፍቅረኛው እንደነበረች። አንቺ ምን ለማለት እየሞከርሽ ነው? ሳሮን እኮ የዳጊ የበፊት ፍቅረኛው ናት። አሁን ስለተገናኙ ፍቅራቸውን እያደሱ ነው የሚሆነው። ደስ ይላል። አንተስ ግን ፍቅረኛ የለህም? ናት አይልኝም። ምን እያደረግሽ ነው ሰው ቤት እንዴ? ማየ፣ ይሄም እኮ የኛ ቤት ነው፣ ለጊዜው ተከራይቶ እንጂ። ናያው፣ ቀጥ ብለሽ ግቢ። ምን ሰው ቤት ያንጠሎጥሉሻል። ግቢ፣ ቀጥ ብለሽ እቺ እናት ሰራተኛ ምን አባቷ ትሰራለች? ትጠብ እንጂ። ስም ያንቺ ማን ነው ስምሽ? ትብቃ አባላለሁ። እስኪ ችን ለቅለቅ አርጊል። ቢ መሽቶብኛል። ባይሆን ነገር ልጠብሎት። እዛ ያሉት አሳፊዎች ሳመሽ ደስ አይሏቸውም። ነገ እዚህ ግቢ ነሽ? አዎ። እርሱ ከፈቀዱልኝ መምጣት ስለማይቀር አጥብሎታለሁ። እሳይ ጎሽ የኔ ልጅ። በቃ ነገ ታጥቢልኛለሽ። ከላገልሽ ናይ ሰው ግን ምን አልሽኝ? አይ ምንም። እዚሁ ነው። ምንድ ነው የሚደበረት መስላለ አሮጊቷ ነገሮችን። ቆይ አንተ እንዴት ተዋሸኛለህ? ምንድነው ዋሹክ? ይህን ነገር ከሌላ ሰው መስማን ነበረብኝ። አልገባኝም እናት፣ ስለምንድ ነው የምታወሩ? አንተና ሳሮን ፈቀኛ ማቾች እንደነበራችሁ ከሌላ ሰው መስማን ነበረብኝ። ያቺ ሀና ናት አር የነገረች? ማንም ይንገረኝ፣ ማንም እሱ ዋና ፖይንቱ አይደለም። ቆይ እኔ እናንተ ማል መደባበቅ ነበር እንዴ? ኦኬ ኦኬ፣ ስለዚህ ለዛ ነበር ስታወጣጣኝ የነበረው ማለት ነው። አለቃት ምሽ አንቺ ተረገምሽ።